ሰላም ሰላም የዩቲዩብ ቤቱ ሰዎች፣ ዛሬ በማዕከላዊ ኢትዮጵያ በሆሳዕና ከተማ ጠቅላይ ሚኒስትር በመምጣቱ የተነሳ እጅግ በጣም በርካታ ሰዎች እዚህ በኮሎኔል በዛቤ ጴጥሮስ አደባባይ ላይ ብዙ ሰዎች እዚህ ወጥተው ውጭ ወጥተው ይገኛሉ። እና እያንዳንዱ ሰዎችን እየርኩ ኢንተርቪው ያደርጋቸዋለሁ፣ ጠይቃቸዋለሁ። የጠቅላይ ሚኒስትሩ መምጣት ምን ዋጋ እንዳለው እየዞርኩ ጠይቃቸዋለሁ። ጥሩ ቆይታ ይኖረናል፣ እስከ መጨረሻ ማየት እንዳትረሱ። አባቶች የሀገር አባቶች አረጋውያን በጣም በርካታ ነገር ነው ያወሩት። የቱም እንዳትሄዱ እስከ መጨረሻ እንዲታዩ ጋብዛቸዋለሁ። የቱም እንዳትሄዱ ተማሪዎች ናቸው። ስምሽ ማን ነው ይባላል? የመማረው ስሜ ብርክቲ መስፍን ይባላል። የመማረው አካዳሚ ነው እና እዚህ ምንድን ነው መሰለሽ፣ ለምን መጣችሁ እዚህ ጠቅላይ ሚኒስትሩን ለማየት ነው። ጠቅላይ ሚኒስትሩን ለማየት ነው። እሺ፣ አሁን ጠቅላይ ሚኒስትሩን ብታገኝ በአካል የማግኘት እድል ብታገኝ፣ ምንድነው የምጠይቀው? ቀድመሽ ሆሳዕናን እንዲያለማ እንዲያለማ። አንቺስ? እኔም ጠይቀው ያው የተቸገሩትን እንዲረዳ፣ የተቸገሩትን ሰዎችን እንዲረዳ ማለት ነው። እዚህ መንገድ ላይ ያሉ ህጻናትን አረጋውያንን ነው። ጥሩ እና አሁን ሆሳና ጠቅላይ ሚኒስትሩ መምጣቱ ጥቅሙ ምንድን ነው ብለሽ ታስበለ? እሱ ስለሚመጣ ብዙ ነገሮች ተስተካክሎ ስለነበር ይሄ ደግሞ ለሆሳና ጥሩ ነገር ነው፣ ሆሳና ጥቅም ነው እሱ። አንቺስ የጠቅላይ ሚኒስትሩ እዚህ መምጣት ጥቅሙ ምንድን ነው? ሆሳና ተለውጣለች አሁን እንደድሮ አይደለች። እና ይሄ ጠቅላይ ሚኒስትሩ ስለሚመጣ ተስተካክሏል ማለት ነው፣ ይሄ ጥቅም ነው። በጣም ጥሩ። እንዴት ተማሪ ደግሞ ጠቅላይ ሚኒስትሩ በትምህርት ላይ ምን እንዲሰራ ነው የምትፈልጉት? ትፈልጋላችሁ ላይብራሪ ምናምን የምትከታተል? ነው የኔ ጥያቄ ደግሞ ሆሳዕና ውስጥ የቱሪዝም

እንደምታገኙም ደግሞ ስራ ረገል አርክቴክቸር ጥሩ በቃ ደስ ሰላም ነው። ደህና ናቸው። ስሜን በመናገር ረዳት ኢንስፔክተር፣ ዛሬ ጠቅላይ ሚኒስትር ይመጣል ስለተባለ ያው እዚህ መንገድ ላይ ማምጣቱን እሺ ኢንስፔክተር፣ የጠቅላይ ሚኒስትሩ መምጣት ለከተማ እንዲሁም ደግሞ ለማዕከላዊ ኢትዮጵያ ያለው ፋይዳ ምንድን ነው? ለምን ይጠቅማል? በሁለት ነገር ነው የምንጠብቀው። ምክንያቱም አንደኛው ምናልባት በዛ በአዲሱ ክልሉ አዲሱ ክልሉ በመሆኑ መጠን አንደኛው ምናልባት አልባት አየርፖርት መሰረተ ድንጋይ ይጥላል ወይም ካልሆነ የሆነ ፋብሪካ ወይም ኢንዱስትሪ የሆነ ነገር አንድ አሻራ አስቀምጦ ይወጣል ብለን በዛ ነው። እኛ እሱን እየጠበቅን ያለ ነው ማለት ነው። ከመጣ አይቀር የሆነ ነገር እንደሚያደርግ እኛም ተስፋ እናደርጋለን። ከጠቅላይ ሚኒስተሩ ጋር የመገናኘት እድል ፈጠርልን አንድ ጥያቄ ነው ትባል። ምን አይነት ጥያቄ ነው የምትጠይቁት? ጠቅላይ ሚኒስተሩ ጠቅላይ ሚኒስተሩን ልጠይቀው፣ ምክንያቱም አንድ ሰው ወደዚህ ከተማ ወይም ወደዚህ አካባቢ ከመጣ አንድ አሻራ ማስቀመጥ ግዴታ ነው። እንደ እኔ ቢሆን አንደኛው አይርፖርት ቢሆን፣ ምክንያቱም ሰው ብዙ ትራንስፖርት እያወጣን እና ከዚህ በፊት በኋላ ያለው የሰው ፍሰት ምናልባት ከመኪና ከሚሄድ ከኤርፖርት ከሀገር ወደ ሀገር ከከተማ ወደ ከተማ የሚሄድበት ፕሮባቢሊቲ ቢፈጠር ጥሩ ብዬ አስባለሁ። ተስፋ እናደርጋለን እንደዛ እንደምሆን እና ደግሞ ሆሳና ከተማ በሰላም ትታወቃለች፣ እንዲሁም ደግሞ የመልማት አቅም አላት እና ከዛ የሆሳና ከተማ ከመልማት አቅም አንጻር እንድራለን። ሆሳናማ በጸጥታ ዙሪያ በጣም ከሌላ ክልላትና ከሌላ ዞኖች በጣም በጥሩ ሁኔታ እየተራመደ በጥሩ ሁኔታ ነው ያለው ቢሆንም ግን ከዛ በፊት ካለው ይልቅ አሁን ያለው የጸጥታ ሁኔታ ከዚህ በፊት ከተሰራው ይልቅ አሁን ብንሰራ ጥሩ ነው። ከዚህ ብቀጥልም ጥሩ ነው። ይሄ ነው የመሰለው። እሺ፣ ምስጥ በጣም አመሰግናለሁ ስለነበረን ቆይታ። ይህንን ጥያቄ ደግሞ ጠቅላይ ሚኒስትሩ እንደሚመልስ ተስፋ እናደርጋለን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተባረኩ። እሺ፣ ሰላም ነው ማለት ነው። እግዚአብሔር ይመስገን። ሰላም ነን። ዛሬ ምን አለ እዚህ፣ ለምን መጡ? እኔ ራስን ላስተዋወቅና አቤት ጋሰ ተጠቅሶ ይባላል። ከሸሮ ወረዳ ነው የመጣሁት እና ጠቅላይ ሚኒስትር ወረዳ ወሳና ይመጣሉ ሲባል አሁን አንዳንድ አዲያን በሚመለከት ጥያቄ ያቀርባቸውና አንዳንድ አስቸጋሪ የሆኑ ችግሮች እና ስራ ያልተሰሩ ስራዎችን ለጠቅላይ ሚኒስቴር አስይዬ ለወደፊት ለሀድያ ልማት የሚማቸውን ለመናገር ነበር። እኛም የዩኒቨርሲቲ ተማሪዎች ጠቅላይ ሚኒስተሩ ይመጣል ሲባል ለማየት ነው እዚህ የመጣ ነውና፣ የጠቅላይ ሚኒስተሩ እዚህ መምጣት ለከተማው ምን አይነት ዋጋ አለው? ለምን ይጠቅማል? ለከተማው ህዝብ ለይ ጠቅላይ ሚኒስተሩ እዚህ መምጣት ምንድን ነው ጥቅሙ? አይ ብዙ ጥቅም አለው። ሀድያ ከብዙ ጊዜ ልማት ፈላጊና ልማትን ሲከታተል ሲፈልግ የኖረ ህዝብ ነው። ከተማው ውስጥ ኢንዱስትሪያል ፓርክ እንዲሰራ መንግስት ይፈትጋል የሚል እምነት አለ እና የከተማችን እድገት የሚያስቡ ጥሩ ጥሩ መንገዶች ይወጣሉ። መንግስት ባጀቱን ይለቃል፣ ይሰራል የሚል እምነት አለ እና አንዳንድ በምግብ የሚረዱ ማሽኖች ለምሳሌ ፋብሪካዎች ይቆማሉ፣ እንዲቆም ይፈቅዳል የሚል እምነት አለ። ለምሳሌ ዳቦ የሞክርና እና አስፈላጊ ምግብ የሚያበስሉ ማሽኖች ወይም ፋብሪካ ይቆማል የሚል እምነት አለ እና የመኖሪያ ቤት ችግርንም ለመቅረፍ ቤቶች በመንግስት እጅ ይሰራል የሚል እምነት አለ እና ውሃም መብራትን በሚያስቸግረው አካባቢ እስከ ከተማ ዳር ድረስ መንግስት የሚዘረጋበትን ባጀት ይሰጣል ወይም ይመድባል ወይም ስራውን ይፈቅዳል የሚል እምነት አለ እና ሌሎች ሕዝብም አንድነትን የሚፈልግ ሕዝብ ስለሆነ በትምህርት ቤት ያለውን አካባቢ ትምህርት ቤቶችንም ጭምር በ ቀደማዊት ይመቤት በባለቤታቸው አማካይነት ትምህርት ቤቶችም ይገነባሉ አንድ አስር ትምህርት ቤትን እና የቡና ዲበሮ ትምህርት ቤትንም ጨምረው አስር ትምህርት ቤትንም በቀደማዊት ይመቤት አማካይነት እንዲገነባ ይደረጋል የምል ያ በጀት ይለቀቃል የምል እምነት አለን እና ሰላም ለሀገራችን ያለውን ሰላም ለሀገራችን ያለውን ልማት ሚኒስቴራችን ከገቡ ወደ ሀገራችንና ወደ ዋና ከተማችን ሆሳዕና ይገባል የሚል እምነት አለኝ።